ሰላም ሰላም ወገኖች እንዴት አላችሁ የጌታ የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ ዛሬ ቀኑን ሙሉ የዶክተር ዘበነ ለማን ተረት ሰምቼ ስስቅ ነው የዋልኩትና በጣም ነው ሰምቼ የማላውቃቸው አዳዲስ ተረቶችን ነው ከዚህ ሰው እየሰማሁ ያለሁትና እንደው ሳልወድ በግድ እየሳኩኝ ነው የዋልኩት ስለዚህ እስቲ ይህን የሰማውትን ተረት ላሰማችሁና ከዛ በኋላ ተመልሼ እኔ ምላሽ ሰጥበታለሁ። በጣም የሚገርም ነገር ነው። ዶክተር ዘበነ እየባሰበት ነው የመጣው። ኬት ኬት ፈልቅቆ ወይም ፈልፍሎ እንደሚያመጣው ተረቱን አላቅም። እና የቅርብ ሰዎች የሆናችሁ ሰዎች እስቲ ጠይቁት፣ ኬት ነው የምታመጣው ብላችሁ ጠይቁት። እስቲ ለማንኛውም ወደ ቪዲዮ ልመልሳችሁ። ከዛ በኋላ እሱን ሰምተን እኔ ማብራሪያ እሰጣለሁ ተጨማሪ ማብራሪያ ጌታ ኢየሱስ አብዝቶ ይባርካችሁ ተከታተሉ በዚህ መኖር ለእኛ በዚህ ተራራ መኖር ለእኛ ምንድን ነው መልካም ነው ተራራ ያልኳችሁ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ጴጥሮስ በዚህ ተራራ መኖር ለእኛ መልካም ነው ያለው ኦርቶዶክስን ነው አስተሳሰብ ነው እንጂ እዛ ተራራ ላይ ገብረ ታቦር አሁን ማንንም ሰምቶ አይኖርም። እንዴት? እቺ ተራራ አሁን የተደረገባትም ብቻ ክስተት ስታዩ ልዩ ናት። እንዴት ልዩ ናት? እቺ ተራራ፣ አንድ፣ መድኃኒታችን ኢየሱስ ክርስቶስ ተራራው ላይ ቆሟል። አልቆመም? አለ የለም? አለ። ከዛ ስንት ሰዎች መጡ? አለ ሁለት ሰዎች ከሰማይ ሙሴና ያ ሙሴና በቴሱ ይዘገላል የነበረው የኢትዮጵያ ዘመድ ኤልያስ እሱ ነው። ሙሴና ኤልያስ። እሺ፣ ጌታ የተመሰገነ ይሁን። በጣም ነው የሳቁት፣ በእውነት ሳልፈልግ ነው እየሳቁ ያለውን። በዶክተር ዘበነ እንደው የሚገርም ነው። በዚህ ተራራ መኖር ለእኛ መልካም ነው ያለው ጴጥሮስ ኦርቶዶክስን ነዋል እና ያ ተራራ ኦርቶዶክስን የሚያመለክት ነው። የትኛው የመጽሐፍ ቅዱስ ፍቺ ላይ ነው ዶክተር ዘበነ ይህንን ያገኘው? የትኛው ኮመንታሪ፣ የትኛው የመጽሐፍ ቅዱስ ስነ አፈታት ነው ይህን የነገረህ ማለት ኦርቶዶክስ ስለመሆኑ የተጻፈ ነገር አለ ኖ ወይስ ከየት ነው የሰማው? ከአያት ወይስ ከቅድመ አያቶች ወይም ከቅምቅም አያቶች ሰምተ ነው እያወራ ያለው። እና እንግዲህ ያ ተራራ የሥላሴ አንድነት ሦስትነት የተገለጠበት ደብረ ታቦር ነው። ኢየሩሳሌም አገር ነው ያለው። እንደው ኢትዮጵያ እንኳን ቢሆንና እንደው እንገምት ብለን ኢትዮጵያ ሆኖ እንደው ኪሊማንጃሮ እና በአፍሪካ ያሉ ተራሮች ትልልቅ ተራሮች አሉ ኪሊማንጃሮ ራስ ዳሸን እንደዚህ እዛ እንኳን ተገለጠ የስላሴ አንድነት ሦስትነት ቢባል፣ ኦርቶዶክስን አያመላክትም። እንደው አፍህን ሞልተህ ኦርቶዶክስን ነው ትላለህ? ኧረ ጉድ ነው! ሰምቼም አይቼም አላውቅም። እኔ እናቶች እንኳን እንደዚህ አይሉም። ቢሉ በጣም ነው የምስቀው። አይደለም ካህናት፣ ግርም በዳያለ በእውነት በጣም እንዲህ ያውም ድምፁን ከፍ አድርጎ ነው። በዚህ ተራራ መኖር ለእኛ መልካም ነው ያለው ጴጥሮስ ኦርቶዶክስን ነው ያለው። እና ጴጥሮስ ኦርቶዶክስ ካቶሊክ ፕሮቴስታንት ብሎ ያውቃል እንዴ? በጴጥሮስ ዘመን ኦርቶዶክስ ካቶሊክ ፕሮቴስታንት የሚባል ነገር አለ? የለም እኮ ከዘመን በኋላ የመጣ ነው ይሄ። እና ጴጥሮስ በዚህ ተራራ ለኛ መልካም ነው ያለው፣ ክብሩን ስላየን። ያ ተራራ ማንንም አገር አይወክልም፣ ማንንም ሃይማኖት አይወክልም። ፕሮቴስታንትን አይወክል፣ ኦርቶዶክስን አይወክል፣ ካቶሊክን አይወክል። ያ ተራራ የእግዚአብሔር ክብር የተገለጠበት ስለሆነ ክብሩን አይቶ ጴጥሮስ ጓጓ። በቃ ከተራራው መውረድ ስላልወድ ፈለገ ንግበር ሰለስተ ሰለስተ አደ ንግበር ሰለስተ ማሃይደረ አደ ለሙሴ ወሃደ ለኤልያስ አደ ለከ አደ ለአደ ለሙሴ አደ ለኤልያስ ነው ያለው፣ አንድ ለአንተ አንድ ለሙሴ አንድ ለእኔ በዚህ ተራራ ቤት እንስራ አለ እንጂ ያ ተራራ ኦርቶዶክስ ነው ብሎ ኦርቶዶክስ ነው ብሎ አልተናገረም። እንደው ሲመስለኝ ማን ነው ዶክተር ዘበነ ህዝብ እንዳይሄድብህ ከመፍራት የተነሳ ይመስለኛል ይህን ያልከው። ምክንያቱም በቃ ያ ተራራ ኦርቶዶክስ ነው ከተባለ ክብር የሚገለጥበት የሥላሴ አንድነት ሦስትነት የእግዚአብሔር መለኮታዊ አደራረግ ክብር የተገለጠበት ስለሆነ ኦርቶዶክስን ለቃችሁ አትሂዱ፣ እዚህ ተሰባሰቡ፣ ከእኛ ጋር ሁኑ ለማለት ፈልገ ነው እና ህዝቡ በኦርቶዶክስ እንዲሰነብት ከፈለግ ትክክለኛውን ትምህርት የሥላሴን አንድነት ሦስትነት የሚያሳይ ከዛም መልስ ደግሞ ኢየሱስ ክርስቶስ የኢየሱስ ክርስቶስ የእግዚአብሔር የባህሪ ልጁ እንደሆነ ብቸኛ አዳኝና መድኃኒት ሙሴና ኤልያስ እንኳን ህግና ነቢያት ናቸው መጥተው የመሰከሩለት መሆኑንና ሰዎች ኢየሱስን ሊሰሙ እንደገና ሰምተው ሊድኑ እንደሚገባቸው ብትናገር ትምህርት ተቀባይነት ያገኛል ነገር ግን ያ ተራራ ኦርቶዶክስ ስትል እኔ በሳቅ ነው የፈነዳሁትና እግዚአብሔር አምላክ እንግዲህ ያስበ ሌላ። እኔ ምንም አልልም። ሌላው ግርም ያለኝ ኤልያስ ኢትዮጵያዊ ዘመዳችን ነው ያልከው፣ የት ነው ያገኘው? ይህንንስ ትረቃ፣ ይህን ትርክት ሙሴና ኤልያስ ዘመዳሞች ናቸው፣ ሙሴ አማቻችሁ ነው፣ እህታችሁን ያገባ ነው ብለ ተናገርክ። እዚህ ነው የተማረው አልክ። የት በየትኛው የመጽሐፍ ቅዱስ አስረጅነት ነው ሙሴ አማቻችን የሆነው እዚህ እዚህ የተማረው እንደገና ደግሞ ኤልያስስ ዘመዳችን የሆነው ቤት ነው። ኧረ እንደው ግርም ነው የሚለው። ዘመድ እንኳን ቢሆን ለእኛ የሚሰጠን ጥቅም ምንድን ነው? ኤልያስ እኮ ሰው ነው፣ ሙሴም ሰው ነው አደለ? በዚህ እኮ መትረፍ ይቻላል። እንደ እኔ እኮ ግርም ግርም ነው የሚለኝ። እና አንድ ስማቸውን ላነሳ የማልፈልገው ዛሬ በህይወት የሉም እና ሙሴ ኢትዮጵያዊ ነው ይሉን ነበር። አዳም ኢትዮጵያዊ ነው ግዕዝ የመላእክት ቋንቋ ነው እያሉ ሰዋሶ ብርሃን መጥተው፣ ለነገሩ ተልከው ነው እዛ ያሉ። ተማሪዎች በጣም ወዳልተፈለገ ነገር እየሄዱ ስለሆነ የኢትዮጵያን ታሪክ አስተምሩ ብለዋቸው ነው የላኳቸው። ፍጹም ለአንድ ቀን መግባባት አቃታቸው። ሙሴ ኢትዮጵያዊ ነው፣ አዳም ኢትዮጵያዊ ነው፣ ግዕዝ የመላእክት ቋንቋ ነው ብለው ሲናገሩ ተማሪው በጥያቄ አዋከባቸው። አዎ ንግሥተ ሳባ ከሰለሞን ሚኒሊክን ፀንሳ መጣች። ሚኒሊክ በሀያ ሁለት ዓመቱ ታቦቱን ይዞ መጣ የሦስት መቶ አስራ ስምንት ሌዋውያን ካህናትና ታቦቱን ይዞ መጣ ብለው ሲሉ ያቺ ኢትዮጵያዊቷ ሴት ከሚኒሊክ ከሰሎሞን ሚኒሊክን ለመጽነሳ ለመጽነሷ መረጃው ምንድን ነው ብሎ ሲጠይቃቸው አንድ ተማሪ እናቱ ናታ አንት መናፍቅ ነው ያሉት። ከዛ በኋላ ዴክስ ደብድበው ነው የተለያየ ነው እና ስማቸውን ማንሳት አሁን ስለማያስፈልገኝ ነው ያውቃል ሰው አንተ ደግሞ ሁለተኛ ሆነ መደገብ ግርም ነው ያለኝ። የታሪክ ሽሚያነ ወይስ ምን ተፈልጎ ነው? ኤልያስ ዘመዳችን ነው ማለት ሙሴ ዘመዳችን ነው፣ ኤልያስ ዘመዳችን ነው። በዚህ ተራራ መኖር ለእኛ መልካም ነው ያለው ጴጥሮስ ኦርቶዶክስን ነው። እንዲሁ ተሰምቶ የማይታወቅ ተረት ተረት በጣም እኮ የሚገርም ነገር ነው። ኦርቶዶክስ በዚህ ልትከብር አትችልም። ኦርቶዶክስ በትክክለኛና በጤናማ ትምህርቷ ነው ልናከብራት የምንችለው። ደግሞ ትክክለኛና ጤናማ ትምህርቷን እኛ ፈልቅቀን ከተለያዩ መጽሐፍቶቿ ላይ አውጥተናል፣ እናንተ ልትሰሙ ፈቃደኛ ስላልሆናችሁ እንጂ ጤናማ ትምህርት አላት የተመሰረተችበት ከእምነት መግለጫዋ ጀምሮ ያንን ፈልቅቀን እየተናገርንም ነው። ልንነግራቸው እንችላለን ብንወያይ ብንነጋገር፣ ግን ፈቃዳቸው አይደለም። ስለዚህ ኦርቶዶክስን በዚህ ልታተርፉ አትችሉም። ትውልድ ጥሏችሁ ይሄዳል ተረት ተረት ስታወሩ። ስለዚህ እንደዚህ አይነት ተረቶች እንኳን በአደባባይ ሊነገሩ በጓዳ ለእናቶች ለአባቶቻችን እንኳን ምስጢር ብለን አናወራቸውም። በጣም አሳፋሪ ነው። ከአንድ ዶክተር ሊያውም ዶክተር ከተባለ ሰው ረዘበለ እባክህ በእውነት በጣም ሊያውም እዚህ የሰለጠነው አለም ኖረ ይህንን ተረት ታወራ። እግዚአብሔር በምረቱ ያስብ ነው ምለው ጸልላለሁ። ተባረክ፣ አድረ